በዚህ በሮሜ 12 ቁጥር 1 እና 2 መስዋዕት የሚል ነገር አለ። መስዋዕት ለእግዚአብሔር የሚቀርብ መስዋዕት ይላል ምንድን ነው ይሄ? ሰውነታችሁን ነው የሚለው እና ይሄ ለእግዚአብሔር የሚቀርብ መስዋዕት። ያኔ ድሮ በእስራኤላውያን ዘመን እውር መስዋዕትን ስታቀርቡ ይህ ክፉ አይደለምን ይላል ሚልኪያስ አንድ ስምንት ላይ አንካሳውንና የታመመውን ስታቀርቡ ይህ ክፉ አይደለምን? ያንን ለአለቃ አቅርብ በሆኑ በአንተ ደስ ይለዋልን ወይስ ፊትህን ይቀበላልን? ይላል የሠራዊት ጌታ እግዚአብሔር። ይህን እና እነሱ አንካሳ ነገር ያቀርቡ ስለነበረ ማለት ነው። ስለዚህ መልሶ በዛው ክፍል ውስጥ አንድ አስራ ሶስት ላይ እናንተ እነ ይህ ድካም ነው ብላችሁ ጥቅ አላችሁበት ይላል የሠራዊት ጌታ በቅሚያ የያዛችሁትንም አንካሳውንም የታመመውንም አቅርባችኋል፣ እንዲሁ ቁርባንን ታመጣላችሁ። በውኑ ከእጃችሁ ይህን ልቀበለውን ይላል እግዚአብሔር ይላል እና ከዚህ ውስጥ የምንረዳው እግዚአብሔር አምላክ የተቀደሰ መስዋዕት ነው የሚፈልገው። እውር አንካሳ አይቀርብም ድሮ ራሱ እና ስለዚህ አሁን ደግሞ እኛን መስዋዕት አድርጋችሁ ራሳችሁን አቅርቡ ይላል እንግዲህ ሰውነታችሁን ነው የሚለው። እና ምንድን ነው የምናቀርበው በእግዚአብሔር ፊት ብለን ስንል አሮጌውን ሰዎችንን ለእግዚአብሔር ልናቀርብ አንችልም። አሮጌ ሰውነት ማለት አሮጌ ማንነት ማለት የስጋን የሚያስብ ለስጋ የሚኖር ሀሳቡ ምድራዊ ሆነ፣ እሱን ይዘን ይኸውና ቀርቤልሃለሁ ተጠቀምብኝ ልንለው አንችልም። እግዚአብሔርን ለምን በዚህ እግዚአብሔር ደስ አይሰኝም አንካሳ ነገር ነው ያቀረብ ነው ማለት ነው እውር ነገር ነው እግዚአብሔር ደስ የማይሰኝበትን ያቀረብ ነው ማለት ነው ስለዚህ እግዚአብሔር ሰውነታችሁን እግዚአብሔርን ደስ የሚያሰኝ እና ህያው መስዋዕት አድርጋችሁ አቅርቡ ስለሚል ይሄ ሰውነታችን ለእግዚአብሔር የሚቀርበው መስዋዕት ሆኖ ምን መሆን አለበት ማለት ነው የተቀደሰ ነው መሆን ያለበት ማለት ነው የሰው መንፈስ የእግዚአብሔር መብራት ነው ይላል የእግዚአብሔር ቃል ሲናገር። አንድ ምን የሚያደርገው እንግዲህ መብራት ከሆነ የሚለኩ ሰው ነዋ፣ የሚመቸው ለመለኮስ የሚመቸው ከዛ ይለኩ ሰዋል ከዛ በኋላ ይበራል ማለት ነው። የኛ መንፈስ የኛ ማንነት ማለት ነው እና ስለዚህ እግዚአብሔር አምላካችን ይህንን ታቀርቡ ዘንድ ወዳለው ይላል ጳውሎስ ይበል እንጂ እንዴት ነው ሰው የተቀደሰ እና ህያው መስዋዕት ሊሆን የሚችለው አለበለዚያ እንዴት አድርጎ ራሱን ቅዱስና ህያው መስዋዕት አድርጎ ያቀርባል ሌላ አንድ ነገር አለ ማለት ነው ሌላ የሚሰራ ስራ አለ ማለት ነው በእኛ ላይ ምክንያቱም ኢቨን እንኳን የእግዚአብሔር ፈቃድ ምን እንደሆነ ፈትኖ ለማወቅ አይቻልም ሰው ያውና ቅዱስ መስዋዕት ሆኖ ለእግዚአብሔር ካልቀረበ በስተቀር ተቀድሶ ለእግዚአብሔር ካልቀረበ በስተቀር በእግዚአብሔር ቃልና በመንፈስ ቅዱስ ምሪት እንዲሁም በጌታ ኢየሱስ ክርስቶስ ደም ታጥቦ ነጽቶ ካልቀረበ በስተቀር የእግዚአብሔርን ፈቃድ እንኳን ፈትኖ ማወቅ አይችልም። የእግዚአብሔርን ፈቃድ ፈትኖ ለማወቅ ክሪቲካል የሆኑትን ሁሉ ሳይቀር ማለት ነው። ዛሬ ሰዎች የሚቸገሩበት የእግዚአብሔርን ፈቃድ ለማወቅ አልቻልኩም ብሎ ሰው ሚስት ለማግባት የእግዚአብሔርን ፈቃድ ለማወቅ ሶስት ወር አራት ወር አንድ ዓመት የሚጸልይበት ምክንያት ምንድን ነው? እና ስለዚህ በቀላሉ የእግዚአብሔርን ሐሳብ እንድንረዳ ከእግዚአብሔር ጋር ኮሚኒኬት ማድረግ እንድንችል ሲናገር እንድንሰማው እንድንረዳው እኛም ደግሞ እሱ የሚወደውን ሐሳብ ወደፊቱ እንድናቀርብ እንደ ፈቃዱ የሆነውን ሐሳቡን እንድናቀርብ በልብ መታደስ መለወጥ ያስፈልጋል ነው የሚለው እንጂ ዓለምን መምሰል ሰው ዓለምን እየመሰለ አንደኛ የእግዚአብሔርን ፈቃድ ምን እንደሆነ ፈትኖ ማወቅ አይችልም። እንደገና ደግሞ ሰውነቱን ቅዱስና ሕያው መስዋዕት አድርጎ ለእግዚአብሔርም ማቅረብ አይችልም። እና ይሄ ለአእምሮ የሚመች አገልግሎታችሁ ነው። ይህንን ብታደርጉ ቅዱስና ያው መስዋዕት አድርጋችሁ ብታቀርቡ የሚለው መስዋዕት ድሮ አገልጋዮች በብሉይ ኪዳን ዘመን መስዋዕት ሲያቀርባሉ፣ የተለያየ አይነት መስዋዕት አለ፣ የህልም ቁርባን አለ፣ የኃጢአት መስዋዕት አለ። እንዲህ ሲያደርጉ እያገለገሉ ነው፣ አገልግሎት ነው፣ በአገልግሎት ነው የሚታወቀው እንደዛው ማለት ነው። ዛሬም እኛ ራሳችንን ቅዱስና ያው መስዋዕት አድርገን ለእግዚአብሔር ስናቀርብ ይሄ አገልግሎታችን ነው ማለት ነው። አገልግሎት ነው ራሱ እኛን ራሳችንን። ድሮ ሌላ ሌላ ነገር ነው መስዋዕት ተደርጎ የሚቀርበውና አገልግሎት የሚባለው አሁን ግን ራሳችንን ስናቀርብ ይሄ ራሱ አገልግሎት ነው። ግን ምን አይነት አገልግሎት? የመጀመሪያው አገልግሎት ነው ማለት ነው ይሄ የመጀመሪያው አገልግሎት ከራስ የሚጀምረው አገልግሎት ማለት ነው። ይሄ ለአእምሮ የሚመች የሚለው ከዛም በኋላ ለየትኛውም አእምሮ የሚመች ነው ማለት ነው። ለምናገለግላቸውም፣ ለእግዚአብሔርም እግዚአብሔርም ደስ የሚሰኝበት ነው። ስናገለግል ራሱ በመላምት አናገለግልም። የጌታን ፈቃድ ፈትነን አውቀን ተረድተን እናገለግላለን ማለት ነው እና ስለዚህ ይሄ ራስን ለእግዚአብሔር ቅዱስ መስዋዕት አድርጎ አያችሁ ወገኖች እግዚአብሔር እንዲጠቀምብን እንፈልጋለን አይደለም እግዚአብሔር ደግሞ እንድጠቀምባችሁ ኑና ሸክማችሁን ላራክፍላችሁ እና ላሳርፋችሁ ለነፍሳችሁ በአስቀድሞ እረፍት አግኙ ነው የሚለው እግዚአብሔር ምክንያቱ ውስጥ አገልግሎት ማለት እግዚአብሔር ያሳርፋል ብለን ልንሰብክ ነዋ እኛ ያላረፍነውን እግዚአብሔር ያሳርፋል ብለው መስበክ እንችላለን እንዴ? ግብዝ ነዋ የምንሆነው ኋላ። ስለዚህ እግዚአብሔር አምላካችን እኑ ወደ እኔ እረፉ እኔም አምላክ እንደሆንኩ እወቁ ይልና ከዛም በኋላ ነው ሌሎችንም ማገልገል የምንችለው ማለት ነው። እና ስለዚህ ይሄ ነገር ኦፕሽን አይደለም፣ የግድ መሆን ያለበት ነገር ነው ለምንድን ነው የግድ ግድ መሆን ያለበት? አለበለዚያ እግዚአብሔርን ፈቃድ ፈትነን ማወቅ አንችልማ። እግዚአብሔር ቅዱስ ነው፣ አጠራሩም ቅዱስ ነው። እኛም ደግሞ በኑሯችን ሁሉ ቅዱሳን ሆነን እንድንኖርለት እግዚአብሔር ይፈልጋል። ለምን ሲባል አንደኛ ለራሳችን እግዚአብሔርም ደስ ይሰኝበታል። ለራሳችንም ቢሆን ኮንፈርት የሚሰጠን እሱ ነው የእግዚአብሔር ሰው ሆኖ ኃጢአት እያደረገ ኮንፈርት ይሰማኛል የሚል ካለ እሱ መዳኑ ነው የሚያጠራጥረው። ምክንያቱም መንፈስ ቅዱስ በዳኑ ሰዎች ውስጥ ስለሚኖር፣ አማኞች ኃጢአት ሲሰሩ መንፈስ ቅዱስ በውስጣቸው ያዝናል፣ ይወቅሳቸዋል። ስለዚህም መንፈሳቸው ራሱ ያዝናል ማለት ነው እና እግዚአብሔር አምላካችን የተመሰገነ ይሁን። ስለዚህ ወገኖች ራሳችንን በመጀመሪያ ደረጃ ቅዱስና ያው መስዋዕት አድርጎ ለማቅረብ ማድረግ ያለብንን ነገር እንወቅ። ይህችን ዓለም እንዳንመስል፣ በልብ መታደስ መለወጥ የሚባለውን ነገር በምንድን ነው የምንታደሰው? ልውስጣችን የሚታደሰው ይሄ ቆሻሻው ነገር ሁሉ ከውስጣችን የሚወጣው የሚጠፋው በምንድን ነው? በእግዚአብሔር ቃል ነው። ስለሰማችሁት ቃል አሁን ንጹሐን ናችሁ አላቸው ጌታ ኢየሱስ ክርስቶስ። የእግዚአብሔር ቃል የነጠረ ሰባት ጊዜ ተፈትኖ ተፈትኖ እንደነጠረ ወርቅ ከዛም በላይ የተፈተነ ነው፣ የእግዚአብሔር ቃል። በሱ ነው የእግዚአብሔር ቃል ህይወታችን ነው። መጽሐፍ ቅዱስ ያው ነው ይሰራል ይሌለ የእግዚአብሔር ቃል የሚሰራ ቃል ነው። ቃሌ በውኑ እንደ እሳት ድንጋውንም እንደሚያደቅቅ መዶሻ አይደለምን? ብሏል እግዚአብሔር። ስለዚህ ይለውጠናል። የእግዚአብሔር ቃል መንፈስ ነው። ድንገራችሁ ቅዱሳን ይሄ የምናገራችሁ ቃል አለ ጌታ ኢየሱስ ክርስቶስ መንፈስ ነው ብሏል። ስለዚህ የእግዚአብሔር ቃል መንፈስ ነው፣ የእግዚአብሔር ቃል ሕይወት ነው። ስለዚህ ሕይወትን ይሰጣል ማለት ነው፣ ይለውጠናል ማለት ነው። ስለዚህ በዚህ ነው በልባችን መታደስ የምንለወጠው እንደገና ደግሞ ኃጢአት ሰርተን ከሆነ ኃጢአት የምንለማመድ ሰዎች በፍጹም ንስሐ ተጸጽተን በጌታ በኢየሱስ ክርስቶስ ደም መታጠብ አለብን። ህሊናችን እስኪነፃ ድረስ በጎ ህሊና እስከሚኖረን ድረስ ማለት ነው። ከመንፃታችን የተነሳ የምንረግጠው የምንቀመጥበት፣ ሄደን የምናሳልፍበት ቦታ ሁሉ የኛን መንጻት የማይመጥን ከሆነ እስከምንጸየፈው ድረስ ማለት ነው። ልክ ወንበር ላይ ሄደን ስንቀመጥ አዲስ ልብስ ለብሰን የታጠበ ልብስ ለብሰን ዝም ብለን ሄደን አንቀመጥም ወንበሩ የለበስኩትን ልብስ ይመጥናል ወይ ንጽህናው አለበለዚያ ልብስ ሊያቆሽሽ ነዋ አለበለዚያ ምን አረጋለሁ ከቆሸሸ የቆሸሸ ከሆነ ወንበሩ አጸዳውና ነው የምቀመጠው ወይም ሌላ ንጹህ ወንበር እፈልጋለሁ ማለት ነው የዛን ያህል እስከምንነጻ ድረስ ያደርሳል የጌታ የኢየሱስ ክርስቶስ ደም መጽሐፍ ቅዱሳችን ያንን ያረጋግጥልናል። አባቶቻችሁ ከወረሳችሁት ኑሯችሁ በኢየሱስ ክርስቶስ ደም ምንድን ነው የሚለው? ትነጻላችሁ፣ ትፈወሳላችሁ። የእግዚአብሔር ቃል ጴጥሮስ ላይ ደን ብንመለከት፣ ስለዚህ በእግዚአብሔር ቃል በኢየሱስ ክርስቶስ ደም፣ እንደገና ደግሞ በመንፈስ ቅዱስ። ለምን መንፈስ ቅዱስ ወደ እውነት ሁሉ ስለሚመራ በነዚህ የልብ መታደስ ይኖረናል። ከዛም በኋላ እንታደሳለን። ሰውነታችንን የዛን ጊዜ ለእግዚአብሔር እናቀርባለን። የሰው ሰውነት ወይም መንፈስ ደግሞ ለእግዚአብሔር መብራት ነው ይላል። ከዛ በኋላ በቃ እግዚአብሔር እንደፈለገው እየለኮሰ ይጠቀምብናል፣ ያበራናል፣ ብርሃን ያደርገናል ማለት ነው። እግዚአብሔር አምላካችን የተመሰገነ ይሁን። ቅዱሳን ጌታ ይርዳል። ይህን ለማለት ነው እንግዲህ ተጠቀመ።